ሚካኤል በአብ በወልድ በመንፈስ ቅዱስ ስለለመናችሁ ተውት በቃ በኩል የሚመጣው ገንዘብ ይቅርባችሁ ይሄ የምትተክሉት ጥፍርም ይቅርባችሁ የመንግስት ጸጉሩን እንደሱም ቀስ ብሎ የሬሳ ጸጉር እየገፈፋችሁ ነው ምኑ ከምኑን ተወው ሁሉ ነገር ይቅርባችሁ በቃ እሺ ለምን ይህን አስቀረት እንዳይለኝ እግዚአብሔር እስቲ እንደው በተፈጥሯችሁ ሁኑ እንዴ የእናንተ ያልሆነ ነገር እኮ ተሸክማችሁ ወዛደር ናችሁ እኮ እንዲሁም ስም እናውጣላችሁ እንዴ ከአሁን በኋላ ከዊግ ጀምሮ እስከ ቅባቱ ይላሹ። ይሄ እዚህ ጋር ፀጉሩ ምናምን እዚህ ጋር የምታደርጉት ይሄ ጌጡ ብረታ ብረቱ እንዳለ የምትተክሉት ሁሉ ነገር የምታደርጉ ከሆነ በቃ ወዛድሪት ናቸው። ወንዱ ወዛድር ነው፣ ሴቷ ወዛድሪት። ተሸክማችሁ ነው የምዞሩት። በቃ ብረታ ብረት ወይም ቀለማ ቀለም ምንን በላችሁ? የትኛው ፋብሪካ ውስጥ ያላችሁ ወይም የትኛው ብረታ ብረት ፋብሪካ ውስጥ ያላችሁ፣ የትኛው ቀለም ፋብሪካ ውስጥ ያላችሁ ሰዎች ናችሁ? ስንት ነው የሚከፈላቸው? እንዴት ነው እንደዚህ እንዴ! በጣም እኮ የሚገርም ነው እውነት። የምትሰቀሉበት ጫማ የምታደርጉት ልብስ እንዴ! እምርት ተቀዷል፣ አፍንጫ ተቀዷል፣ ጆሮ ተቀዷል። ይሄ ሁሉ እንዳለ ያልተቀደደ ቦታ የለም እ ያልተደረገበት ቦታ የለም እ ይሄ እንደ ተበስቷል፣ በዚህ ውስጥ ተበስቷል። እንደዚህ እንደዚህ፣ አረ ስለ እግዚአብሔር እንደው፣ ይህ እኮ ተዋርሶ ዘመናዊ ተዋርሶ እኮ። እኚህ እናት አሁን በወር በወር ይኩሉታል አይኑን ለምንድን ነው ሲባል፣ እሱ የሚመስለው አይኔን አሞ ነበርና ይህን ካልተኳልኩኝ ያመኛል ነው የሚለው፣ እናቱ እንደነገሩት እሳቸው። ግን በዘር የመጣ ነው፣ ካልኳልኩት አይኑ ይታወራል ብሎ ነው የሚያስቡት። እንዴት ነው የሚሆነው? እንዲያውም በተደፈደፈ ቁጥር ነበረ መታወር የነበረበት። ቡዳ ስለሆነ ነው። ኩል የቡዳ ነው በቃ። የግብጽ ሆረሶችን ብታዩት የአይን መስቲ ጎግል ግቡ፣ ክሮም ላይ ግቡና ሆረስ ብላችሁ ጻፉ። ስቲ ሆረስ ብላችሁ ጻፉ። ስቴ ድንጉ ያይሩትና ኢጂፕሻን ሆረስ ብላችሁ ብትጽፉ የአይን ምልክት ይሆንና ይሄ ሆኖ አይን ሆኖበት ኩል የተኳለ ነው። ይሄ እኮ የሽፋሽፍቱ ምልክት ነው፣ አይላሹ የሱ ምልክት ነው። ይሄ ከላይ ያለው ይሄ ከላይ የምታዩት ይሄ ሶስቱ በሰይጣን ማህበርተኞች 666 ማለት ነው፣ 66 ነው። በሆረስ ደግሞ ስታዩት ደግሞ ቅንድብ ነው፣ ይሄ እዚህ ጋር ያለው አይላሹ ከላይ ያለው ይሄንን ተቀንድባችሁ ወደ ላይ አደረጋችሁት የንቀት ምልክት አስመሰለ። እንደዚህ ያላችሁ ነው የምትመስሉት፣ ሳትሉ ማለት ነው። እንደዚህ ሳትሉ ብላችኋል እንዲህ ሳትሉ ቅንድቡ በራሱ እንደዚህ በማለቱ የንቀት ምልክት ነው። የቲቢት ምልክት ነው። የዲያብሎስ የራሱን ምልክት አስቀመጠባችሁ። መጀመሪያ የሚወደቀው በቲቢት ነው። ከዛ እንደዚህ እንድትነቀሱ አደርጋችሁ። መጽሐፍ ሄኖክ ምዕራፍ ሁለት ላይ ደግሞ ቅንድብ የሚቀነደቡ ኩል የሚኳሉና ሾሽላ የሚሞቁ አዛዝኤል የሚባለው መንፈስ ውስጣቸው አለ እሱን ያስተማራቸው ይላል። እሱ ለሴቶች ያስተማረ ለወንዶች ጦር መምዘዝን፣ ቀስት መምዘዝን፣ ጦር መሳሪያ መስራትን አስተማረ። ለሴቶች ደግሞ ኩል መኳል፣ ቅንድብ መቀንደብና ሾሽላ መሞቅን አስተማረ። ሂና ማለት ነው። እሾሺላ ሂና እና እሾሺላ አንድ ነው እና ታዲያ ይሄ ምንዝር ጌጥ የማን ነው? የግራልቦ የጃምባር ይሄ ሁሉ እኮ እንዳለ በሙሉ እኮ በቃ ምንዝር ጌጥ ነው፣ የምታረጉት ነገር ነው ይሄ። አሁን ለምሳሌ ትቀባላችሁ ቀይ ምልክት ወይም ከልብሱ ጋር ሌላም አለ፣ ጥቋቁር ይመተዋል ደግሞ አሁን የሴጣን ማህበርተኞች ወጭ ያመጡት እና ሪሃና ያስተማሩት ማለት ነው። እና ስትቀቡት ምንድነው ትርጉሙ? ምን እንዲታይ ነው የምትፈልጉት? ንግግራችሁ ነው ከንፈራችሁ ሲነቃነቅ ምን ውበት እንዲፈጥር ነው? ደሜ ላሰው ሻ ይመስል። ለነገሩ አመጣጡ ራሱ ብንነግራችሁም ልትሰሙ አልቻላችሁም። ቫምፓይሮች ናቸው ይሄን ያመጡት። በእኛ ሀገር ወደ ጅብነት የሚቀየሩ ሰዎች የሰው ደም የሚመጡ የሚባሉት፣ ወደ ሌላ ሀገር ደግሞ ስታዩት ደግሞ ወደ ተኩላነት የሚቀይሩ በጨረቃ የሚነሳባቸው ማቴዎስ ወንጌል ምዕራፍ አራት ላይ ያለው ማለት ነው በጨረቃ የሚነሳባቸውን ፈወሳቸው ይላል ለምን አጋንንት ስለሆነ ውስጣቸው ያለው እነሱ ሰዎች ናቸው ውስጣቸው ያለው ግን አጋንንት ነው ወደ ጅብነትም ወደ ተኩላም ወደ ዘንዶ የሚቀይሩ ዞሮ ዞሮ አካላቸውን ቅርጻቸውን ይቀያየራል ልባቸው ግን የሰው ልብ ነው እንደነ ክርስቶፎሮስ ማለት ነው ክርስቶፎሮስ ገጠ ከልብ ነው የውሻ መልክን ያለው ግን ሰው ነው እንዲያውም ሰማቶ ነው የሞተው ከዚህ በላይ ውሻ ነው ከዚህ በታች ደግሞ ሰው ነው። እንዲያውም ልቡ የሰው ልብ ስለሆነ ሰማዕት ሆኖ ስለ ክርስቶስ መስክሮ ነው የሞተው። የቅዱስ መርቆሪዎስም አገልጋይ አብሮት የሚያገለግለውም የነበረው ከዚህ በላይ ውሻ ከዚህ በላይ ሰው ነበረ። የግብፅ ፒራሚዶች ላይ አይታችኋል። አንዳንድ ስዕሎች ከዚህ በላይ ቁራ ከዚህ በላይ ውሻ ተኩላ፣ ምናምን አንበሳ የሆኑ ሰዎች አላያችሁም? አሉ ነበሩ እኮ እንደዚህ አይነት ሰዎች። ዝም ብሎ ተረት ተረት አይደለም። ወደዚህ ስንመጣ ብዙ ጊዜ ውጭ ሀገር ላይ በተለይ በረዷማ አገር ላይ በረዶ የሚበዛባቸው ሀገር ላይ ወደ ተኩላነት ነው የሚቀየሩት፣ እና መጥተው ይነክሷቸዋል። ይነክሷቸውና ደማቸው መጠው ሲሄዱ የደማቸው ደሙ እዚህ ከንፈራቸው ላይ ይቀራል፣ እና ያን ደም ለእነሱ እንደ እርካታ ነው የሚቆጥሩት። እርስ በእርሳቸው በህዝባቸው መካከል ቁጥራቸው እየበዛ ሲመጣ የዛ የደሙ ምልክት ቫምፓየሮች እንግዲህ ያው የታወቀ ነው። በሌሊት የሚንቀሳቀሱት አይደለም? አሁንም እኮ የሌሊት የጨለማ ኃይል የሚባሉት አሉ እኮ ይንቀሳቀሳሉ። በማታ ኮ የታወቀ ነገር ነው። በገጠሩ ክልል እኮ የማይካድ ሐቅ አለ ኮ በየቦታው ላይ ስታዩ ሲቀየሩ ሁሉ የሚታዩ ሰዎች አሉ። በጋድ በጋድ የሚታዩ ሰዎች አሉ እና ተረት ተረት አድርጋችሁ የምትወስዱት ውሰዱት፣ ችግር የለውም ምንም ችግር የለውም። ያው ስለተበላችሁ ነው፣ በመንፈሱ ስለተበላችሁ ይህ ተረት ውሸት ነው ያስብላል ለምን እንዲነቃበት ስለማይፈልግ ነው። ግን ማቴዎስ ወንጌል ምዕራፍ አራት ላይ ተጽፏል በጨረቃ የሚነሳባቸውን ሰዎች ፈወሳቸው ይላል ክርስቶስ እውነት። በረከቱ ይደርብን ስሙ የተመሰገነ ይሁን። እና ያ ሊፕስቲክ የዛ ምሳሌ ነው ነው የምላችሁ። እዛ ያንን ደም የመጠሱ ትዋይላይት የሚባለውን የቫምፓየር ትዋይላይት የሚባለውን ፊልም አይታችሁት ሊሆን ይችላል። እንዲያውም እዛ ላይ ክርስቶስን ምን ያህል እንደሚሳደቡ ማየት የምትችሉት ምንድነው? የነከሱት ሰው ሊፕስቲክ እንዴት እንደመጣም እዛ ላይ በደንብ ይታያል። ለምን ደሙ እዚህ ላይ ይታይባቸዋል? የነከሱት ሰው በስጋ አይሞትም ለዘ ይቆያል እዚህ ምድር ላይ ብለው ነው የሚያስቡት። አይሞትም በብር ጥይት ካልተመታ በስተቀር በብር የብር ሀብል አለ አይደል? በሱ ነው ጥይቱ የሚገላቸው ተብሎ ነው የሚታሰበው። እና ምን ይላሉ? እንዳይሞት አንድ ሰው ቫምፓይሮች ይንከሱት። በማን ደም ነው ለዘላለም የሚኖሩት ብለው ነው የሚያስቡት፣ በቫምፓይሮች ደም ይሄ አሕዛቦች አስተሳሰብ ነው። ፊልሙ ላይ እንደዛ አርገው ነው የሰሩት። ከዛ ሊሞት ሲል ግድ የለህም እኔ እኔ እንትን ልበልህ እኔ ልንከስህ እና የኛ አባል ሁን የእኛ አባል ከሆን አትሞትም። እሺ ብሎ ከዛ አንገቱን ይሰጣል፣ ይነክሱታል። በጥይት ተመቶ ሊሞት ሲል ሊያጣጥር ሲል ከነከሰው የነሱ አባል ሆኖ እንደገና ተኩላ ሆኖ ይኖራል ማለት ነው። ፊልሙ ላይ ነው እንግዲህ የምላችሁ፣ በገሃድ እንደዚህ ይሁን አይሁን አናቅም እኛ። ዞሮ ዞሮ ደሙን ከገበረ ለምንድን ነው ታዲያ አጋንንት የማይሆን ይሆናል። ስጋ ለበስ አጋንንት ይሆናል እንጂ ያ ወደ ተኩላነት መቀየር ማለት እኮ ስጋ ለበስ ጋኔን መሆን ማለት ነው። እና እንዲህ አድርገው በክርስቶስ ደም የተዋጀን ሰው በደሙ የከበረን ሰው ምንድነው፣ በደሙ ነው ስንል እንደዚህ ጋር ደሙ በቫምፋየር ደሙ ነው የምትድኑት ብለው ደግሞ አምጥተውታል። በጣም እኮ የሚገርም ነው። እና እባካችሁ ሊፕስቲክ የምትቀቡ ሰዎች፣ ይሄን ያክል ጣልቆ እንኳን ብዙ ነገር ማስረዳት እየተቻለ እኔ እንዳይቀፋችሁ ይሄን ምትወው ሁሉ ነገር ጥፍር፣ አሁን ለምሳሌ አዳም እንደሆነ ሲፈጠሩ እስከ ሰባት ዓመት ድረስ ጥፍር አልነበራቸውም። የአባቶቻችን በተለይ የመጽሐፈ ኩፋሌ ላይ አንድምታ አለ ትርጓሚው ላይ ይህ ጥፍር ሲፈጠር አልነበረም። አዳም ሰባት ዓመት ድረስ ልክ ጸበለሷን ሲበላ ሰውነቱ ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረና ቆርበት ሆነ፣ ድንጋይ ሆነ እንደዚህ። ከዛ ጥፍሩን ሲያዩት ወደ ጥፍርነት ሲቀየር እንደውም እያመማቸው ነበረ። ጥፍር የሆነው እያመማቸው፣ አዳም ምን ሆን ሊያጭዱም ቅጠል ሊበጥሱም ምንም ሲሉም እጃቸውን ሲያዩት ይደነግጣሉ። ይህን ጥፍር እኮ የመጣብን ጸበለሱን ስንበላ ሰውነታችን ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረ። ስለዚህ ይህንን ባየን ቁጥር የሰራነው ኃጢአት ትዝ ይለናል ብለው ነው የሚያስቡት። እግዚአብሔርን እንደዛ እንዲያስቡ ነው የሰጣቸው። ከለር የለውም ጥፍር፣ አይታችሁ ከሆነ ነጭ ማትሉትም ጥቁር ማት ጫን ስትሉት ቀይ ሆናል። እንዲህ ስትሉት ያው እንደዚህ እንደዚህ ስትሉት ከለሩን ይቀያየራል። ይሁ እንደዚህ ነው፣ ከለር የለውም። ብርሃን ከለር ነው ያለው። ጫን ጫን ስትሉት ነጭ ይሆናል፣ ስትለቁት ደም አለው። እና ጥፍርን ቀለም ቀባችሁ ማለት ይሄንን ማሰብ አልፈልግም ማለት ነው። ደግሞ ቀለም የሚቀባ ግድግዳ ነው። እናንተ ግድግዳ ናችሁ እንዴ? እና በቀባችሁት ቁጥር ሶስት ጥፋት ነው። አንደኛ፣ እኔ ነኝ ማሳምረው፣ እግዚአብሔር የፈጠረው አያምርም ማለት ነው። ፈጥሮት እንኳን ቢሆን በኃጢአት ምክንያት ተቀይሮ ነው እንጂ ፈጥሮ ትንኳም ይሁን አንዳንድ ቁስል እንኳን ኪንታሮ ሲወጣብን እንጠጥር ይላል እንደ ድንጋይ እንደዛን የሆነው እዚህ ላይ መጥቶባቸው። እና ሁለተኛ ነገር ደግሞ አዳምና ና ያጠፉትን ጥፋት ማስታወስ አንፈልግም። በእርግጥ ማን አስተምሮ ስለ ጥፍር ማን የትኛው መምር አስተምሯል? ገብቶ በጣልቀ ብሎ በስተቀር ማወቅ አንፈልግም። አሁንም ቅጽ መበጠስ፣ ከትእዛዝ ውጭ መሆን፣ ማመፅ እንፈልጋለን ማለት ነው ጥፍርን መቀባት ማለት። ሶስተኛ ነገር ደግሞ ሰው እንዴት ነው እንደዚህ ተቀባብቶ የሚኖረው ምን ማለት ነው ኔቸር ተፈጥሮ በተፈጥሮ መኖር አይቻልም ይቻላል እኮ የእናቶቻችን እኮ ምን አጠፋ የእናቶቻችን እኮ ቢቀቡም እንኳን ምግብ የሚሆን ለቆዳ ምግብ የሚሆን ነው ያመጡና አኒማል ወዶ ጅቅ ቢሆን ቁጭ ያደረጉታል ይመጣል ወዛቸው ጥልቅልቅ ይላል ሲፈልጉ ደግሞ ሌላም ነገር እሽት እሽት አርገው ቅጠላቅጠሉ ምኑ ምኑ ያደርጉታል ከዛ ውጭ እውነት አመዳም ሆኖ መኖር ይሻላል የዘመኑን ኮስሞቲክስ ኮተታ ኮተት ኮልኮሌ ተሸክሞ በቦርሳም በሰውነትም በቆዳም ተሸክሞ እንደዚህ የሚላጥ የሚላጥ ሌላ ማስክ ለብሶ ከመሄድ፣ እውነት ነው። በጣም ከባድ ነው። ጥርስ ላይ ስትመጡ ሌላ ሁሉ ነገር ላይ ሌላ በቃ ተጨማሪ ብዙ ነገሮች አሉ እና